ብዙዎች የፈረሶች ሀገር እያሉ ይጠሯታል። ለዚህም ምክንያታቸው ደግሞ ከህዝቦቿ ቁጥር ይልቅ የፈረሶቿ ቁጥር ስለሚበልጥ ሲሆን በፈረሶቻቸው ቀልድ አያውቁም። ፈረስ የሌለው ሰው ክንፍ እንደሌለው ወፍ ነው ብሎም ያምናሉ። ታዲያ እናንተም ብትሆኑ እግር ጥሏችሁ ወደዚች ግዙፍ ሀገር ጎራ ካላችሁ ለድካማችሁ ማስታገሻ ይሆን ዘንድ ከሁሉም በፊት አንድ የክብር መጠጥ ይቀርብላችኋል ይህም የፈረስ ወተት ሲሆን፣ ታዲያ ይህች ድንቅ ሀገር ማናት? ሰላም ውድ የሉሲ ቲፕስ ሁለት ቤተሰቦች እነሆ ለዛሬም አቅጣጫችንን ወደ መካከለኛው ኤዥያ አድርገን ዓለም በታሪኳ ጠንቅቆ ወደሚያውቋት ሰፊዋ ሞንጎሊያ ጎራ ብለን አስገራሚም አስደናቂም ነገሮቿን ልናስቃኛችሁ ነውና የጉዟችን አካል ይሁኑ። ይህች በአስገራሚ መልካ ምድር የተሞላች ግዙፏ የምድራችን አገር ሞንጎሊያ ትባላለች። በሰሜናዊው አቅጣጫ ሩሲያ በደቡባዊው ደግሞ ቻይናን የመሰሉ ትላልቅ ሀገራት የሚያዋስኗት አገር ስትሆን ዓለም በጥንታዊ ታሪኳና በርከት ባለ ፈረሶቿ ጠንቅቆ ያውቋታል። ሞንጎሊያ የፈረሶቿ ቁጥር ከህዝቧ ቁጥር እንደሚበልጥ የሚነገር ሲሆን የሶስት ነጥብ ሁለት ሚሊዮን ሰዎች ብቻ መኖሪያ የሆነችው ሰፊዋ ሞንጎሊያ የፈረሶቿ ቁጥር ከዚሁ ቁጥር ጋር ተቀራራቢ ነው። ፈረስ የሌለው ሞንጎሊያዊ ክንፍ እንደሌለው ወፍ ነው ብለው ስለሚቆጥሩ ሁሉም ሞንጎሊያዊ በነፍስ ወከፍ የራሱ የሆነ ፈረስ አለው። ታዲያ ለዚህም ይመስላል ድንገት እግር ጥሎት ወደ ሞንጎሊያ ሜዳዎች ጎራ ካሉ ስድስት እና ሰባት ዓመት ያልሞሏቸው ሕፃናት እንኳን ሳይቀሩ ቀስታቸውን ይዘው በፈረሶቻቸው ላይ በነጻነት ሲጋልቡ ልታዩ ትችላላቸው። ከዛም አለፈ ሲል ሴቶቹም ቢሆኑ በፈረሶቻቸው ቀልድ የማያውቁ ሲሆን ሽምጥ ፈረሶቻቸውን ይዘው ሲጋልቡ ለተመለከተ ወይ ግሩም ማለቱ አይቀሬ ነው። ለዚህም ምክንያቱ ደግሞ ፈረሶች በሞንጎሊያውያን የታሪክና የባህል መዝገብ ላይ የራሳቸው ከፍተኛ ሚና ያለው በመሆኑ ሲሆን በጥንት ዘመን ለጦርነት ይሆኑ የነበሩና አሁን አሁን ደግሞ ለመጓጓዣነትና ለባህላዊ ስፖርቶች ጥቅም ላይ የሚውሉት ጥንካሬያቸው ወደር የማይገኝላቸው የሞንጎሊያ ፈረሶች ለዘመናት ለሞንጎሊያውያን ዘላኖች ህልውና ወሳኝ ሚና የተጫወቱ ሲሆን እንደ ሞንጎሊያ ባሉ ከቦታ ቦታ እየተዘዋወሩ ድንኳን በመትከል ኑሯቸውን ላደረጉ ዘላን ማህበረሰቦች ቁልፍ ቦታ አላቸው። ታዲያ በሞንጎላውያን ዘንድ ሴቶች ከወንዶች ባልተናነሰ ከፍተኛ ሚና ያላቸው ሲሆን ሴቶች ከምግብ ማብሰልና ልጆችን ከመንከባከብ በተጨማሪ እንደ ድንኳኖችን መትከልና ማፍረስ፣ የእንስሳት መንጋዎችን ማስተዳደር ያሉ ከባድ የጉልበት ስራዎችን የሚጠይቁ ስራዎችንም ጭምር ይሰራሉ። ይህም ብቃትና ጥንካሬያቸው ከወንዶቹ ዘንድ ትልቅ ክብርና ሞገስን ያስገኝላቸዋል። ሞንጎሊያ የብሩህ ሰማይ ሀገር የሚል ስያሜ የተሰጣት ሲሆን ይህም የሆነበትም ምክንያት የአመቱ በርከት ያሉ ቀናት ብርሃማና ፀሐያማ ስለሆኑ ነው። ያም ቢሆን ግን ሞንጎሊያ እጅግ ቀዝቃዛማ የምትባል አይነት ሀገር ስትሆን ከባህር ወለል ባላት ከፍታና በአህጉራዊ አየር ሁኔታ ምክንያት ቅዝቃዜው እስከ ኔጌቲቭ 35 ዲግሪ ሴልሽስ ድረስ ሊወርድ የሚችል ሲሆን፣ የበጋ ወቅት የሚቆየው ለተወሰኑ ሳምንታት ብቻ በመሆኑ የተቀሩት ወራት በጣም በቅዝቃዜ የተሞላች ሀገር ናት። ታዲያ ሞንጎሊያን መጎብኘት እፈልጋለሁ ካሉ እነዚህን የቅዝቃዜ ወራት አሳልፈው ቤዱ አሊያም ደግሞ ለቅዝቃዜው ተዘጋጅተው ቤዶ መልካም ሲሆን፣ የአይስክሪም አፍቃሪ ነኝ ካሉ ደግሞ መጀመሪያ መጎብኘት የሚገባውት ሀገር ሞንጎሊያ ስትሆን ቀዝቀዝ ባለው የበረዶ ሰዓቱላ አይስክሪም በፍቅር ይጠር ብሎታል። ሞንጎላውያን አይስክሪም የሚሸጡት በበጋ ወቅት ቅዝቃዜን ለማግኘት ሳይሆን እስከ ኔጌቲቭ 30 ዲግሪ ሴልሲየስ በሚደርሰው በቅዝቃዜው ወቅትም አይስ አይስክሪምን ሲጠቀሙ ልታዩ ትችላላችሁ። ይህም ለተቀረው የዓለም ክፍል ያልተለመደ በዓል ቢሆንም ለእነሱ ግን የተለመደ የሁል ጊዜ ድርጊታቸው ነው። ሻጮቹም ቢሆኑ ምንም አይነት ፍሪጅ ወይም ማቀዝቀዣ ሳያስፈልጋቸው አይስክሪሙን በማስቀመጫዎች ውስጥ ይዘው በመንገዶች ዳር ሲሸጡ መመልከት የተለመደ ተግባር ነው። ሌላው ደግሞ ከአንድ አራተኛ በላይ የሚሆኑት ሞንጎላውያን ዘላኖች ሲሆኑ በዓለም ላይ ከቀሩት ጥቂት ዘላን ህዝቦች መካከል ሞንጎሎች በግንባር ቀደም ነት ይጠቀሳሉ። በዚህም መሰረት በአየር ሁኔታዎችን እያዩ እንዳየሩ ሁኔታ እንስሳዎቻቸውን እየያዙ ከቦታ ቦታ እያንቀሳቀሱ ከተፈጥሮ ጋር ተላምደው ኑሯቸውን ይገፋሉ። ታዲያ ይህን ዘላን ህብረተሰብም በእንግዳ ተቀባይነቱም የማይታማ ሲሆን ልትጠይቋቸው ለጉብኝት ወደ መንደራቸው ጎራ ካላቸው የርት ወደሚሰኙ ድንኳን መሰለ ቤቶቻቸው ውስጥ በማስገባት በፍቅር ይንከባከቧችኋል። ሞንጎሎች ግን በ እዚህ ብቻ ያበቁም፣ እግራቸው ድንኳኑን ከመርገጡ አይራቅ የሚሰኘውን ለተከበረ እንግዳ የሚቀርበውን የፈላ ፈረስ ወተታቸውን በማቅረብ መስተንግዷቸውን ይጀምራሉ። ታዲያ በመንጎሎች ዘንድ የቀረበን ምግብም ሆነ መጠጥ አልጠቀምም ማለት ነውር ስለሆነ የፈረስ ወተታቸውን ጎንጨት እያላቸው ጨዋታቸውን ትቀጥላላቸው። ታዲያ ትንሽ ከቆዩም ለምን ወተቱን ብቻ ብለው ከፈረስ ግልቢያውና ከቀስት ውርወራውም ቢሆን ትንሽ የሚያለማመዷቸው ሲሆን እንግዶቻቸውን በዚህ መልኩ ይቀበሏቸዋል። እናም የዘላኖች አኗኗር ከእንስሶቻቸውና ከተፈጥሮ ጋር የተቆራኘ ነውና ድንኳናቸውን ጥለው ያረፉበት ስፍራ ካልተመቻቸው በቀላሉ መስራትና ማፍረስ የሚችሉትን ድንኳኖቻቸውንና እንስሶቻቸውን ይዘው የተሻለ የግጦሽ ሜዳና አየር ንብረት ወዳለበት ቦታ ይሄዳሉ። ይህ የአኗኗር ዘይቤ ተፈጥሮንና አካባቢያቸውን በጥልቀት መረዳታቸውን የሚያሳይ ሲሆን የዛኑ የዓለም ሞንጎሎች በማህበራዊ ህይወታቸውም እጅግ ጠንካራና በአብዛኛው ጊዜ እርስ በርስ የሚረዳዱ ህብረተሰቦች ናቸው። ከዚህም በተጨማሪ ሞንጎሊያ የተለያዩ የዱር አራዊት መገኛ ስትሆን ከነዚህም መካከል የበረዶ ላይ ነብርና ባለሁለት ሻኛ ግመሎች ከብዙ በጥቂቱ የሚጠቀሱ ናቸው። የበረዶ ላይ ነብሮች ድምፅ ሳያሰማ አድፍጦ ማጥቃት የሚችል አስደናቂ እንስሳ ቢሆንም አሁን አሁን ቁጥራቸው እየቀነሰ በመምጣቱ አብዛኛውን ጊዜ ከዱር ሲወጡ አይታዩም። ባለሁለት ሻኞቹ ግመሎችም በጥንታዊ የሞንጎሊያ ስልጣኔ ንግድ ከፍተኛ አስተዋጽኦ የነበራቸው እንስሳት ሲሆኑ ከፍተኛ ሙቀትና ቅዝቃዜ የመቋቋም አቅም አላቸው። በዚህም ያለ ውሃ ረጅም መንገዶችን መጓዝ የሚችሉ ሲሆን በዚህም ሞንጎላውያን አመታዊ የግመል ፌስቲቫሎችን ያዘጋጃሉ። በፌስቲቫሉም ሰዎች እነዚህን እንስሳት ቀርቦ በማየት ለታሪክ ባህልና ኢኮኖሚ ያደረጉትን አስተዋጽኦ እንደ ምስጋና ነገር ያቀርባሉ። ሞንጎሊያ የራሷ ኦሎምፒክ የምታካሄድ ሲሆን ይህም ናደም ፌስቲቫል በመባል ይጠራል። ይህ ታላቅ ዝግጅት በየዓመቱ በበጋው ወቅት በዋና ከተማዋ የሚካሄድ ሲሆን በዚህም ፌስቲቫል ላይ ሶስት ዋና የስፖርት አይነቶች ይካሄዳሉ። እነዚህም ቀስቱር ወራ፣ የፈረስ ግልቢያና ስፖርታዊ ድብድቦች ሲሆኑ ዝግጅቱ የሞንጎሊያን ደማቅ ባህላዊ ሙዚቃና ጭፈራዎችንም ያካትታል። ነዋሪዎችም ይህንን ፌስቲቫል በጉጉት የሚጠብቁ ሲሆን የናደም ፌስቲቫል የተጀመረው በሞንጎሊያው መሪ ጄንጊስ ካን ግዛት ዘመን ነበር። ወታደሮች የሰውነት ብቃታቸውን እንዲያዳብሩ ለማድረግ የታለመ ሲሆን ዛሬም ድረስ እንደ ጥንካሬና ብቃት ማሳያ ተደርጎ ይቆጠራል። ሞንጎሊያ በውስጧ የእስያን ሁለተኛውን ትልቁን በረሃ የያዘች ሀገር ስትሆን ይህ በሀገሪቱ ደቡባዊ ክልል የሚገኘው ጎቢ በረሃ የሀገሪቱን 30 ፐርሰንት ስፋት የሚል ሲሆን በድንጋያማ ተራሮቹና የዱር አራዊቱ ብዛት ይታወቃል። በጥንት ዘመንም የዳይኖሰሮች መናኸሪያ የነበረ በረሃ ሲሆን ለዚህም ማሳያው ደግሞ ከዓለም ከፍተኛው የዳይኖሰር ቅሪተ አካሎች የተገኘው በዚሁ በረሃ ላይ እንደሆነ መዛግብቶች ይናገራሉ። ከዚህ በተጨማሪም በዚህ በረሃ ላይ ባክትራሲን የተሰ የገመል ዝርያን ጨምሮ ሌሎች የተለያዩ ወፎችና ተሳቢ እንስሳት እንደሚገኙ ይገለጻል። በርካታ ጎብኚዎችና ተመራማሪዎች የበረሃውን ድንጋያማ ተራሮች፣ የአሸዋ ተራሮችና ሸንተረሮችን ለመጎብኘት ወደ ስፍራው ያቀናሉ። ታዲያ ከተማዎቿም ቢሆኑ በውበት እንብዛም የማይታሙ ሲሆኑ የሞንጎሊያን ከተሞች ለመጎብኘት ታክሲዎችን በዋነኝነት ጥቅም ላይ ሲውሉ፣ በእጅ ምልክት ታክሲ ከጠሩ ከተወሰኑ ደቂቃዎች በኋላ ወደፈለጉበት ቦታ የሚወስዱትን ታክሲ ያገኛሉ። ታዲያ ማንኛውም መኪና መንዳት የሚችል ሰው የታክሲ ሹፌርነት ስራን በቀላሉ ማግኘት የሚችል ሲሆን አንዳንድ የከተማዋ ነዋሪዎች የታክሲ ስራን በመስራት ጥሩ ገቢ ሲያገኙ፣ ይህም የሞንጎላውያንን ታታሪነትና ስራ ወዳድነት ያሳያል። የአንድ ሞንጎላዊ ቤት ጎራ ብለው ጥቁር ሻይ ብቻውን ወይንም ከወተት ጋር ሊቀርብሎት ቢችልም እንደ ሌላው አለም ግን ስኳር ብሎ ነገር አይታስብም። ይልቁንም በስኳር ፋንታ ጨው ጨምረው ይጠጣሉ እንጂ ይልማ ታዲያ ቀዝቃዛ በሆኑት በሀገሪቱ ምዕራባዊ ክፍሎች የሚዘወተር ሲሆን የዚህም ምክንያት በውስጡ ሙቀት ሰጪ ጠቃሚ ንጥረ ነገሮችን ስለሚይዝ ብርዱን ለመቋቋም ይረዳል ብለው ስለሚያምኑ ነው። ስለዚህ ወደ ሞንጎሊያ ሲጓዙ ለየት ያለ ሻይና የፈረስ ወተት ለመሞከር ራሱን ቢያዘጋጁ መልካም ነው። ሞንጎላውያን ወደ ቤታቸው እንግዳ ሲመጣ የሚበላ ወይንም የሚጠጣ ነገር መፈለጉን ሳይጠይቁ ምግብ ያቀርቡለታል። ግብዣውንም ተቀብሎ መመገብም ግዴታው ሲሆን በዘላኖች ዘንድ ለእንግዶች ምግብና መጠጥ ማቅረብ እንደ ግዴታና እንግዶችም ግብዣውን እንዲቀበሉ ይገደዳሉ። ይህም በኅብረተሰቡ መካከል ፍቅርንና መተሳሰብን ይጨምራል። በሞንጎሊያ ባህል ማንኛውም ዕቃ መሬት ላይ አይቀመጥም። መሬት እንደ ቆሻሻ ስለሚቆጠርና ለንብረት ክብር ለማሳየት ሲሉ መሬት ላይ ከማስቀመጥ ይቆጠባሉ። ወደ ቤታቸው ሄደው ቦርሳውን መሬት ላይ ቢያስቀምጡ አንስተው ወንበር ወይንም ላይ ያደርጉታል። ይህ ባህል የመጣው በዘላኖች አኗኗር ዘይቤ መሬቱ አቧራና ቆሻሻ እንዳለበት በማሰብ ንጽህናን ከመጠበቅና ንብረትን ከመጠበቅ አንጻር ነው። የሞንጎሊያ የዘላን አኗኗር የአበላል ስርዓታቸው ላይ ከፍተኛ ተጽዕኖ ያለው ሲሆን፣ የበግና የከብት ስጋ የምግባቸው ዋነኛ አካል ነው። ኮርሆግ የተባለውም አንዱ የምግብ አይነት ሲሆን ስጋ በጋለ ድንጋይ ላይ እንዲበስል በማድረግ የሚሰራ የምግብ አይነት ነው። ሌላኛው ምግባቸው ቡዚ ይባላል። በቅመም የተሰራ ስጋ በቂጣ ተጠቅልሎ በእንፋሎት የሚበስል ሲሆን ቡዝ በጨረቃ ቀን አቆጣጠር በአዲስ ዓመት የሚበላ ልዩ ምግብ ነው። እንደ አይብ፣ እርጎና ወተት ያሉ ምግቦችም የየለት ምግቦቻቸው ላይ የማይጠፉ ምግቦች ናቸው። ሌላው ደግሞ ሞንጎሊያና ታሪኳ ሲሆን የሞንጎሊያ ግዛት መስራች ንጉስ ጄንጊስካን በታሪክ ታላቅ ክብር ያላቸው መሪ ሲሆኑ ከታላቋ የሞንጎሊያ ግዛት በተጨማሪ በእስያ ንግድ ከፍተኛ ሚና የተጫወተ መሪ ነበር። ላይም በእሳቸው ስም የተሰሩ ሙዚየሞችና ሐውልቶች በአገሪቱ የተለያዩ ቦታዎች ላይ የሚገኙ ሲሆን የሞንጎሊያ የታሪክ ባለውለታም ተደርገው ይወሰዳሉ። በዋና ከተማዋ ኡላን ባታራ አጠገብ የሚገኘው የጂንግስ ካን ሐውልት ቁመቱ 40 ሜትር የሚደርስ ሲሆን የዓለማችን ትልቁ ሐውልትም ነው። ታዲያ ጎብኚዎችም ሐውልቱ ላይ በመውጣት ከተማዋን ከከፍታ ላይ መመልከት እንዲችሉ ተደርጎ የተሰራ ነው። ሞንጎላውያን የቲቤት ቡዲዝምና ሻማ የሻማኒዝም እምነቶችን ሲከተሉ ለብዙ ሺህ ዓመታት የቆየው የሻማን እምነት ከመንፈሳዊ ዓለም ጋር ጥልቅ ቁርኝነት አለው። ቡዲዝም በአስራ ስድስተኛው ክፍለ ዘመን ወደ ሞንጎሊያ ከመጣ በኋላ በሞንጎሊያውያን ጥበብ፣ ባህልና የዕለት ተዕለት ኑሮ ላይ ከፍተኛ ተጽዕኖ ያደረገ እምነት ሲሆን ዛሬ ላይም ሁለቱም እምነቶች በአገሪቱ በስፋት ይገኛሉ። በዚህም በአገሪቱ ውስጥ በርካታ የጸሎት ቦታዎችና ገዳማት ይገኛሉ። እናም ለዛሬ ወደ ውቢቷ የዘላኖች ሀገር ሞንጎሊያ ጎራ ብለን ያደረግነው ጉብኝት ይህንን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።